የአማራፋኖ ህዝባዊ የአማራፋኖ ብሔራዊ ኃይል ተመስርቷል። ነገር ግን አሁንም አክቲቭ ሆኖ እየሰራ አይደለም። ይሄ የምታዩት የጎጃም የአማራፋኖ ጎጃም አክቲቪስቶች የሚያመጡትን የቴሌግራም ቻናላቸው ላይ ምናቸው ላይ ምናምን ውር ውር የሚሉትን አይደለም። የአማራፋኖ ብሔራዊ ኃይል ተመስርቷል፣ ግን አክቲቭ ሆኖ እየሰራ አይደለም። ወጥተው ይናገሩ። ስብሰባም እያደረጉ አይደለም። በጣም ውርውር የሚሉ የአማራ ፋኖ በጎጃም ላይ ያጣ በአክቲቪስቱ በምኑን በምኑን መልኩ ማለት ነው። ይሄንን መደባበቁን ይሄንን ውሸቱን ይሄንን ምናምኑን ትታችሁ በግልጽ ተነጋገሩና ቀጡ። እኔ ከሞትኩ ሰርዶ አይብቀል የሚለውን ነገር እርግፍ አድርጋችሁ ትታችሁ ወደ እውነታውኑ አሁን ክረምቱን ማንም መዋጋት አይፈልግም። አዲስ የሰለጠነው ምንም ምንም መዋጋት አይፈልግም። በክረምቱ በሜዳው መዋጋት ማሸነፍ ከተሞችንም ስንጥም ጥጥቅም መታጠቅ የሚችለው የአማራ ፋኖ ነው። ይሄ የአማራ ፋኖ ይህን ክረምት በስልጠና እንዲያሳልፍ አሁን ማስታወቂያ ያወጣሉ፣ ጠብቁ። የአማራ ፋኖ በጎጃም እንደዚህ ስልጠና እያደረገ ነው፣ የአማራ ጎጃም፣ ጎንደር በስልጠና የመረው በወሎ የአማራ በሸዋ ስልጠና ምናምን ብለው እስከ ጥቅምት ድረስ ከጥቅምት በኋላ ብርሃኑ ይመጣል ፀሐዩ ይመጣል፣ ደመናው ይገፈታል። ከዛ የአማራ መከራ ይቀጥላል ማለት ነው። የአማራ መከራ እንዲቀጥል እያደረጉ ያሉት እዚህ ውስጥ ያሉ አካላት ናቸው። ህዝቡ ጫና ሊያደርግባቸው ይገ ጫና ሊያደርግባቸው ይገ እኛ እናንተን ልንቀልብ አንችልም፣ ወይ መከራ፣ ወይ ስቃይ፣ ወይ ፍዳ እያየን ነው ሊሉ ይገባል። የራሳቸውን ጥቅም የራሳቸውን ስልጣን የሚያመቻቹና የራሳቸውን ወደፊት ማምጣት የሚፈልጉ ገድልና ድርሳን አበጅተው ዋይ ዋይ በሚሉ አካላት በመገባባት ከዛ ከዚህ ከዚህ በመገባባት ገና ላይ ላልተያዘ ነገር ወጡ ሳይወጠውጥ ውስኪምበው ላይ ቁዲት የሚሉ አካላት የአማራ ፋኖ ብሔራዊ ኃይል በጣም አክቲቭ ሆኖ እንዳይሰራ ይዞታል ማለት ነው። እንደውም በመነጠል መምታት ተጀምሯል። በመነጠል መስደብ ተጀምሯል። በመነጠል አንዱን ከአንዱ ጋር ማጋጨት ተጀምሯል ተጀምሯል። ይሄን ልብ ብላችሁ ዝም ብላችሁ ተመልከቱ ብቻ፣ ዝም ብላችሁ ተመልከቱ ተመልከቱ። በደንብ መጣበት አለው። አሁን ምናምን አይደለም። በደንብ በደንብ በደንብ መጣበት አለው። በደንብ የምመጣበት ደግሞ ለማድማት፣ ለማድማት የአማራ ፋኖ ነው፣ በጎንደርን የተቀላቀሉ የነበሩ ሰዎች እና ከነ ኮተታቸው ከነ ችግራቸው የተቀላቀሉ ሰዎች በዛ ማከማሪ ሌላ ውከት ሌላ ሌላ ነገር እየፈጠሩ ሌላ ሌላ ሁኔታ ሌታ እየፈጠሩ የጎጃሙንም ቡድን ጃፍ እያንት እዚ የአማራ ፋኖ ብሔራዊ ኃይል የአማራ ፋኖ ብሔራዊ ኃይል እስካሁኗ ሰዓት አዎ በውጭ ተወካዮችን አልመረጠም፣ እየተንቀሳቀሰ አይደለም። የሀብት አሰባሳቢ ቡድን አልመሰረተም አልሾመም ምን አላለም በቃ ስሙን ይዞ ግን በዚህ ስም ውርውር የሚሉት እና በጣም የሚያበዙት ልክ እንደ እንትን ያ ደግሞ እይታን ይጋርዳል በቃ ያለ የሌለን ነገር እንዳለ አስመስሎ እንዲታይ ያስደርጋል እና አሁንም ህዝቡ ጫና በመፍጠር ተጽዕኖ በመፍጠር በተለይ የጎጃሙን ኃይል በመጠየቅ አስረስን በመጠየቅ መሄድ ያስፈልጋል። አሁን በጎጃም ውስጥ ሌላ ውከት ፈጥረዋል፣ ሌላ ነገር እያመጡ። እስኪ አሁን ዝናቡ ላይ የሚደረገውን ዘመቻ ማየት ይችላል። አሁን ሻለቃ ዝናቡ ላይ የሚደረገውን ዘመቻ፣ ምናልባት አሁን ቀጥሎ ራሱ አርበኛ ዘመነ ካሴ ላይ ይመጡበታል። ምክንያቱም ይሄኛው ግሩፕ ይሄኛው ኃይል ተስፋ ያደረገው ነገር በሙሉ ስለቀጨጨበት በተቆጣጠረው የሚዲያ ኃይልና የሚዲያ ፓወር መከፋፈልና መምታት ነው። የሚሄ ማየት ትችላለች። ዞር ዞር ብላችሁ መመልከት መስማት ትችላላችሁ። እግዚአብሔር ይሄ አክቲቪስት ነኝ የሚለውን የመንደሬውን ኃይል በትኖታል በትኖታል። መንደሬውን ኃይል በትኖታል። መሬት ላይ ምንም ጠብ የሚያጥፍ ብር ሰብስቦ ራሱን ይጠግን የነበረ የራሱን ሆዲሞ ላይ የነበረ ያዝማሪና ኩተታን ኮልኮሊያም እሱ ከቦታው ተነስቷል። በዛ በኩል ጽዳት ጥሩ ጽዳት መጥቷል። ብቻቸውን ፀጉራቸውን እየነጩ የሚያወሩ ሰዎች ናቸው። እኔ ያን በማድረጌ ዘመድኩን ላይ ዝመቱ። በቃ ዋናው አጀንዳችሁ መሆን ያለበት ዘመድኩን ነው ዘመድኩን ነው ተብሎ እኔ አጀንዳ በመሆኔ እጅግ በጣም እጅግ በጣም እጅግ በጣም ነው ደስ ያለኝ፣ ትኩረቱ ከነሱ ላይ ተነስቶ እኔ ላይ በመምጣቱ ማለት ነው። እኔ ላይ በመምጣቱ እጅግ በጣም ደስተኛል። መስማት ትችላላችሁ። ወንድማችን ከላኩልህ ማየት ትችላለህ። የአማራ ፋኖ በጎጃምን የነበረበትን ነቀርሳ ነቀርሳዎቹ ተጋፍቼ መከራ አይቼ ልክ አግብቻቸዋለሁ። በጣም ደስተኛ በጣም መስማት ትችላላችሁ። እኔ ሆነኝ የምሰደበው ከእንደዚ ያት ኮተቶች ከእውቀት ነፃዎች ማሀይሞቹን ማሀይሞቹን ተጋፍቻቸዋለሁ። የአማራ ፋርማጎች ጎጃም ዶክተሮች አሉት፣ ኢንጂነሮች አሉት። በውጭ ዓለም የምትሄዱ ስንት ስንት ቦታ የደረሱ ሰዎች አሉ። እኔ አሜሪካ ሄጄ አይቻቸዋለሁ፣ ዞሬ አይቻቸዋለሁ። ነፍስ ነፍስ ነፍስ ያላቸው ሰዎች ያሉት በእንደዚች አይነት አዝማሪ እየተመራ የዛን ማህበረሰብ ስም እና ስብህና እንኳን በጣም የሚያዋርድ ሰው ነበር። ተጋፍጨዋለሁ እኔ ጎጃም ሆኛል ጎንደር አማራ በራሱ እንዲወስን የተሻሉ ሰዎች ወደፊት እንዲመጡ ከሚል ነው። እኔ ምንም በግል ያረጋቼ ነገር የለም። ለምስት ግጦ አትሉ ምን ይዙ ምን ምን አንድ መሀይም ሰው ገብቶ አዝማሪ መሆን ሲገባ ወይ ትግሉን መርዳት ሲገባው እንዲህ ጎጃምን ከጎንደር፣ ጎንደርን ከሸዋ፣ ሸዋን ከወሎ ያምታጡ ያጋጩ ፖለቲካ የሚሰሩትን የበዓዴ ቅጥረኛ በደም አረጋቸው ደግሞ ሲቆጠሩ የደም አረጋቸው ሌላ ቦታ የሚገባ ሰዎች እንዲህ ማድረግ የለባቸውም ነው። እንስማት አሁን ከሰሞኑን የምሰጣችሁ አጀንዳ ዘመድኩን በቀለ ነው። ዘመድኩን በቀለን የተባለ ሬሳ በተቻላችሁ መጠን ሶሻል ሚዲያ ላይ አጀንዳ አርጋችሁ በመቀጥቀጥ ዋጋውን እንድትከፍሉት ያስፈልጋል። ለምን እንደ መዥገር ካለማቋረጥ ስራ እየሰራ ያለ እሱ ስለሆነ ማለት ነው እና አመሰግናለሁ።